አልፈልግህም ብላ መልስ ሰጠችው አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ ፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዙት ይበልልኝ ማለት ነው ዛሬ ላችሁ የመጣሁት ርብቃ ድራማ ክፍል 18 ነው ማለት ነው ከተከታተሉኝ በአክብሮት ጠይቃለሁ። ወለት ወዳችሁ እና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። እነሆ እኔ ወደ ቪዲዮ አመራለሁ። ማሚቲ እንግዲ እንደሚታወቀው ርብቃ ላይ በጣም ተቀያይራባታለች። ለቤቱም ለሁሉም ሰው እንግዳ ሆናለች። እንቦጨጭ ልቅላ ሆኜ ካልቦረኩ ብላ ካልፈነጠስኩ ብላ አናታቸው ላይ ወታለች። በጧት ማሚቲ ከቤት ወጥታ ነበርና ከቤት ከወጣችበት ወደ ቤት ስትመለስ ሳሎን ቁጭ ብለው እያወሩ እያለ ተሰብስበው ርብቃ ግን ተኝታ ነበርና የትናት ስትል ተኝታለች ይሏታን ማለት ነው። ስለዚህ ወደ ርብቄ ጋር ትሄዳለች በትራስ እየደበደበች ና ጸጉሯን እያመናጨቀይ ከእንቅልፏ ትቀሰቅሳታለኝ። ምነው ማሚ፣ ምን ፈለግሽ፣ ምን ሆነሽ ነው ስትላትም ያን እስካሁን ትጋደሚያለች፣ አንቺ ጋድሚያ ትላታለች። እንዴት አልቀሰቀሰኝም ማቤ ለረፈደ እንዴት ትላለች። በአንቺ ቤት ምን ይረፍዳን ብለሽ ነው ገና መንጋቱ ነው ብላ ታሾፍበትና ጸጉሯን ጸምድዳ ብድግ ካረገቻት በኋላ ርቅ አልጋው ላይ ተቀምጣ ምን ነው ማሚዬ፣ ምን ፈልገሽ ነው ስትላትም ማሚቲም እንግዲህ ያን ወረቀት ምን አደረሽው ትላታለች። የምን ወረቀት ነው ብላ ርብቂ ደንገር እንደማለት ማለት ቢላትም፣ አቤል እኮ ቀደደው ማሚቲ ስትላት፣ በጥፊ አንድ ፊቷን ታጮላታለች ማለት ነው። እንግዲህ ክፍሉን እያለቀሰች ስቀውጠው ሳሎን የተሰበሰቡ ትርችዬና አቤላ እየሮጠ አቤላ ወደ ክፍል ይመጣ ማለት ነው። እያለቀሰች ነበረ ማለት ነው። እሷም ማስጠንቀቂዋን እየሰጠቻት ነበረ። ይህን ወረቀት ለማሰራት ስንት አይነት መስዋዕት እንደከፈልኩ ምን ታውቂያለሽ? አጅ ትላታለሽ። አቤልም ማሚቴ ምን ሆነሽ ነው ሲላትም፣ ምን እያደረግሽ ነው? ምን ሆነሽ? አንሰሞኑን ልክ እኮ አይደለሽም ይላታል። ቀን ሁለተኛ እንድ ትናገርብኝ አልፈልግም ማሚቲ ይላታል እንዴት እኔን ማሚቲ ትለኛለህ እኔ እኮ እናትህን ይላታል ከዚህ የበለጠ ችግር ወይም ንግግር ከመናገሬ በፊት ከዚህ ከክፍል ውጭልኝ ይላታል ማለት ነው እኔ ማሚቲን ውጭልኛል ከካ በቅርቡ ከዚህ ቤት ውጭ ልኝ የሚለው የእግር እሳት እንደሚሆንብህ ብላ ትፎክርና በቅርቡ ጠብቀኝ ብላ አስፈራርታውም ጉራም ጭምር ትፎክራበት ትወጣለች ማለት ነው አቤልም ወደ እቅፉ አስገብቶ እቅፍ ካደረጋት በኋላ ምንድን ነው ማሚቲ እንደዚህ የምትሆነው ምን ሆና ነው ደግሞ አንቺን ጭራሽ ይላታል ማለት ነው አዎ አቤልዬ በምን ተጣልታችሁ ነው ሲላትም እሷም ሌላ ከአንድ ጉዳይ በኋላ ሌላ ምን ሊያገናኘን ይችላል? ትለዋለች። እሱም መለስ አድርጎ ወረቀቱ ነው አይደል? ሲላት አዎ ያ ቤልዬ እሱ ነው ትለዋለች። ወደ ቀዶታን ሲላት አቤል በጥፊ መታች ይሏታል? ትለዋለች ማለት ነው። እሱም ያን በተሰማው ማሚ አንቺ ላይ ጥፊ አነሳች? እጇን አነሳች? አዎ ያ ቤልዬ ብላ እቅፍ አድርጎ እያባበላት እያለ በቃ ረብቂ ሻንጣሽን አዘጋጅ ይላታን ማለት ነው። ወዴት ልንሄድ ነው አቤላ ስትለውም እሱም እንግዲህ አዘጋጅ አልኩሽ አዘጋጅ ይላታል ማለት ነው። እሷም ሽ ቢላ ሻንጣዋን እያዘጋጀች እያለ ርችን ውጭ ላይ ቡና እንዲጋብዛት ያደርግና ውጭ ላወራሽ ፈልጌ ነው ይላታ ማለት ነው። ርችን በተደናበረ ድምፅ ምነው ሰላም አይደለም አቤልዬ ስትለውም እሷም ያው የማሚቲ ነገር ለሁላችንም አዲስ ነገር ነው፣ ስለዚህ በቃ ደግሞ ሰላም እየተሰማ ስለሆነ እየተጨናነቀችብኝ ስለሆነ፣ ከከተማ ወጣ ብለን እንድንዝናና ፈልጌ ነው። ስለዚ አንቺ ታስፈልጊናለሽ ብዬ ነው ሲላትም፣ ሷም ለምን እንደሚያታስፈልገ ስትነግረው ብቻችሁን ነው እኮ መዝናናት ያለባችሁ ስትለውም እሱ ምክንያቱን ያው የቀለበት ፕሮግራም እንደሚያደርግላት ና ከኋላ አንቺን አቅፋ ዞር ስትል፣ እኔን ደግሞ ቀለበቱን አድርጌ ተንበርክኬ ታገቢኛለሽ የሚል ጥያቄ ጠይቃታለሁ ብለው ከተስማሙ በኋላ እርችዬ፣ እንደዛ ከሆነ ለጓደኛዋ የማትከፍለው መስዋዕት የለም እና እሺ ብላ በሀሳባቸው ተስማማና እርች እና ወደ ቤት አቤል ይመለሳሉ ማለት ነው። አቤልና ረብቄ ወደ መናፈሻ ወይም ከከተማ ውጭ ወጣ ብለው አሪፍ ጊዜ እየተዝናኑ በጀልባ ብቻ ደስ የሚል ጊዜ፣ የፍቅር ጊዜ፣ ጣፋጭ ጊዜ፣ የማይረስ ቀን ብሎ አቤል መሳይ ሞታ ማለት ነው። ምርጫን ግን እንዴት አወቅ ወደርሽው ሲላት አዎ ወድጃዋለሁ። አቤልዬ ተሳካልኛ? ሲልም አዎ ተሳክቶላ። ግን እንደምወድ እንዴት አወቅ ስትለ እርች ብሎ ሊነግራት ሲል አይ እርች እኮ አልደወለችም ብሎ ነገሮቹን ለማስቀየስ ቢሞክርም ተሳክቶለታል። ወደዛም ማለ ወደዝም ርብቅዬ በጣም ወደር የሌለው ደስታ ተደስታለች። እሱ ደግሞ ይሄ ነበርና በጣም የሚያስደስተው ደስ ስላለች በጣም ደስ ብሎኛል፣ ርብቅ ሙችልሻለው። እኔ እንደዚህ አይነት ደስታ ተደስቼ ማላውቅም፣ ተሰምቶኝም አያውቅም። እኔ በጣም ደስተኛ ነኝ ብሎ ደስ እንዳለው ይነግራታል ማለት ነው። እሷም ከምልህ በላይ አቤልዬ፣ መታገስ ዋጋ አለው እኔም አንተን ያን ኩሉ ታግሼ ይችን ቀን እንዲያያት ፈጣሪ ቀደሌ ትለዋለች ማለት ነው የተቃቀፉ የፍቅር ጊዜያቸውን እየተጎራረሱ ብን ብያችሁ ልንገራችሁ ብቻ ሮመንሴ የሆነ በቃ ደስ የሚል የፍቅር ጊዜ ነው ማለት ነው ያሳለፉት ማለት ነው ማሚቲ እንግዲህ ፎክራ ወደ ከቤት ወጥታ ነበር ማለት ነው ስትመለስም አዙኪን ትጠራትና ጥሪያቸው ክፍናቸው ስትላትም እንዴ ማሚቴ አታውቂም እንዴ ሄደዋን እኮ ሻንጣቸውን ሸክፈው ስትላትም ወደስታው እሱን አላውቅም ነገር ግን ከቤት አቤልና ርብቃ ወጥተዋል እና ርች ደግሞ አሁን ነው የወጡት፣ ትላታለች ማለት ነው። እሷም የት ይሁን ብላ በንደት በመሰልሰል በቃ አንችም ሂጅል፣ ትላታለች ማለት ነው። አዙቲም ስላልገባት ማሚቲ ግን ምን ሆነሽ ነው? ሰሞኑን እኮ በቃ የሌለ ነው እኮ እየተቀያየርሻለሽ። ምን ሆነሽ ነው? ቆይ ግን አንቺ ናሽ፣ ፊትሽ የሆነ የኛን ቤት ማዘር ይመስላል ነገር ግን ደግሞ ፏጽድት ብለሻል፣ ምንድን ነው ነገሩ ስትላትም የኔ አለባበስ ምንድን ነው የሚገርመው? ምን ነው ለሀገሩ ሁሉ ገረመው ብላ ማሚቲ እንግዲህ ትነግራታለች ማለት ነው። የአቤል ወንድምም እና ርችም ወደ ውጭ ወጣ ብለው ዘና ብለው ከመጡ በኋላ ቤት ሶፋው ላይ እንግዲህ ቁጭ ብለው እያወሩ እያለ ድንገት የርች አይን ውስጥ አቧራ ወይም ጉድፍ ነገር ይገባባትና እዩ ብላ ወደ እሱ ወደ እዩ ማለት ነው ዞር ስትል ማለት ነው ድንገት ደግሞ ትመጣለች። አቤል ፍቅረኛ ማለት ነው። የአቤል ፍቅረኛ እንግዲህ መቲ ስትመጣ ምክንያቱም የው ሻሸት እንጂ የአቤል ፍቅረኛ ትክክለኛ የእዩ ፍቅረኛ ስለሆነች በጣም ትናደድና ቁጭ ትላለች ማለት ነው። ይቅርታ እኩል ሰዓት መጣሁባችሁ እንደ ስትለም ኖኖኖ ችግር የለውም ግን አላወኩሽም ብላ እችዬም ቀና ልብና የዋህ ስለሆነች ለመታወቅ እጇን ትዘረጋላታለች እኔም ምትሷም ርች እንደምትባል እና የርብቃ የልብ ጓደኛ እንደሆነ የትነግራታለች ማለት ነው እሷም መቲ እንደምትባል ስሟን ከነገረቻት በኋላ በቃ እኔ ልሂድ፣ እናንተ ተጫወቱ ትላታለች ማለት ነው። እሷም እሺ ካለቻት በኋላ ርችዬ አልገባትም ነበር እና ምን ነው ዛሬስ ልከተልሽ የለም? እንደው እንደው እንደ ሀሳብ እንኳ እስከ ዛሬ ልከተልሽ እያልከኝ ትለዋለች። እዩ ግን በጣም ተርበቱቷ ምክንያቱም መቲ ፍቅረኛው የሆነ ነገር እንዳጠረጥርበት ስለፈራ እሷም እንደዛ እየተርበተበተ እያለ እያየችው፣ ምን ሆነ ነው? እዩ ተረጋጋ እንጂ ልጅቷ ተኳፋላት ማውራት ትችላለች ምናም ስትለው፣ አይ እንደዛ አይደለም ምናም ብሎ እንግዲህ አቤል የሆነ ዕቃ እንዲሰጣት ታዞ ነው፣ አሁን ሰጥቻት ትሄዳለች ይላል ማለት ነው። እኔ ልቀልድህ እንጂ እኔ ብቻዬ ነው የሚሄደው ነገር ግን ትናፍቀኛለች። የኔ ያዝግ፣ የኔ አቃጣይ ብላ የድሮውን ጨዋታውን ጣል አድርጋ ርችዬ ከዛ ተቤት ትወጣለች ማለት ነው። እዩም እንግዲህ መቲን ሊያናግራት ቢሞክረ ምን ያቀረባችሁ ነው እዚህ ባዶ ቤት አንተና እሷ እንደዛ ተጠጋግታችሁ ብላ የጥያቄ አይነት ስታወርድበት ማሚቴ ልትመጣ ትችላለ የባክሽ ተዝ ተቤት ውጭልኝ ይላታል። እና ቤል ክፍልም ገብቶ ሊያዋራት ቢሞክር፣ ነገር ግን መቴ ልትረጋጋ አልቻለችም። በጣም ባየችው ነገር ተረብሻና ተናዳ ስለነበረ ማለት ነው። እንግዲህ ይሄ ሁሉ እንግዲህ እያደረኩልሽ መረጋጋ ካልቻልሽ ብሎ እጇን አንጠልጥሎ ከዛ ቤት ያስወጣታል ማለት ነው። ወዲያው እንግዲህ እንደ ወጣች ማሚቲ ትመጣለች ማለት ነው። እዩ፣ ደውልለት እስኪ ለወንድምህ ትለዋለች። ኖ ኖ ኖ፣ ማሚቲ አንደውልም እኔ ምክንያቱም እነሱ አሁን በጣም ደስ የሚል ጊዜ፣ የፍቅረኛሞች ጊዜ እያሳለፉ ነው። እንደ አማርኛ ፊልም ደግሞ እንዴት ደውልባቸው የሆነ ነገር ከያደርጉ ደውልስ ብሎ እዩ ሊቀልድ ሊሞክርም ማሚቲ ግን ያቺ ድሮዋ ፈገግተኛዋ፣ ተጨዋታዋ ሳትኮን ሌላ ማሚቲ ስለነበረችባቸው በጣም ትኮሳተርባቸዋ እዩንም ደጋግማ ደውላላቸው ብትልም አልደውልም። ይሄን ከማለትሽ በፊት አንድ አማርኛ ፊልም ና ማሚቴ ደውዪላቸው ካልሽም እደውልላቸዋለሁ ከዛ በፊት ግን ልደውልላቸው አለመቻሌ በጣም አዝናለሁ ይላታ ነው ማሚቲ። ማሚቲም በጣም ትበሳጭና ድሮውን ሳንተንቆም ነገረኛ ብዬ ብላ ትለዋለች፣ ማለት ነው። አሁንም ማሚቴ በጣም አነጋገሯ አወራሯ አካሄሏ ሳይቀር ሁሉም ነገር ስለተቀየረባቸው ማሚቲ ግን ፍቺ ወደ ዋና ጣቢያ ተመለሽ ቢሏትም ማሚቲ ግን ፍቃደኛ አልነበረችም፣ ወደ ዋና ጣቢያው ለመመለስ ማለት ነው። አራዳ ነ ብላ ጸጉሯን አቆራረጧ ደግሞ ማነው እንደዚህ አሻንጉሊት ያስመሰለች ስትል፣ ሲላትም ማን ነው በእኔ ላይ ነው እናንተ የምትቀልደው ምናም ብላ ቆስተር ስትልበት፣ በቃ ማሚቲ እኔ ልግባ ወደ ውስጥ ብሎ ጥሏት ይገባኝ ማለት ነው። እሷም የአማርኛ ፊልሟን ትከፍታለች ማለት ነው። ርብቃም ህዩን እንዲህ በማለት ምነው ፈዘች፣ ደነዘች፣ ምን ነው አልወድልሽውም? እንዲ ሲላትም በድጋሚ በድጋሜ አይ ወድጃዋለሁ፣ ነገር ግን የማሚ ነገር ግን እያሳሰበኝ ነው ትለዋለች። እሱም አሁን የማሚን ጊዜ የምናስብበት ሳይሆን የራሳችን ጥሩ ጊዜ የፍቅር ታሪክ የምናሳልፍበት ጊዜ ስለሆነ ፈጽሞ ስለ ማሚ እንድታስቢ አልፈቅድም፣ የኔ ቆንጆ ማሚ ቲን ተንግዶ ወዳ ማንም ሆነ ማሚም ሆነች ማን ሆነ በእኛ በፍቅር ወይም በትዳር ጉዳይ ማንንም ሰው ጣልቃ አናስገባም። እኛ ራሳችን ህይወታችንን መምራት እንችላለን። ስለዚህ እኔ ቆንጆ ከጎኔ እንዳትርቅ ይላታል ማለት ነው እሷ በጣም ተጎን እንዳትርቅ አታስባ ቢላ፣ እኔ መቼም ካንተ ጎን ልርቅ አልችልም፣ በጣም ነው ምወደህ ትለውና ሄዳ ጥምጥም ትልበታለች። እሱም በጣም እንደዚ አይነት ጊዜ አሳልፎ ስለማያቅ በጣም በህይወቱ ደስተኛ የሆነው ዛሬ እንደሆነ እየነገራት እያለ ማሚቲ በቃ ልሂድ ብላ ወይም ወደ ውጭ ስትወጣ ሰዋን ከበላች በኋላ ጠርታ አዙቲን ማለት ነው ነምሳይን አምጪልኝ ካለቻት በኋላ መስዋን ካበጣችላት በኋላ አዙዬ እንግዲህ እንደ በፊቷ መስሏት ልትፈውስ ወይም ልትፈወስ በአብራት ጎንበስ ስትል እጇን በመመሲያ ወይም በጥፊ ትላትና እጇን እንድሰበስብ ሀዬ፣ በቃ ውስጥ አጫውተዋለች ልጅ ሳጫዎች ብላ አትታት ትሄዳለች። ማሚትም ጎረስ ጎረስ አድርጋ ወደ ውጭመት ሄድበት ስላለ ጥላት ትሄዳለች ማለት ነው። መለስ ብሎ እዮ ይመጣም ማለት ነው። ሳሎን ላይ ቁጭ ብሎ ይጠራትና አዙ ነይ ቶሎ ይላታ። ቦስ ምን ፈለግ ስትለውም እሱም ዛሬ ምን ምን እንደተካሄደ እዚህ ቤት ትነግርኛለች ሲላት፣ ምንም በቃ ቡሌ ሳጫወት ነበረ የዋልኩት ሌላ ምንም የተፈጠረ ነገር ይላታ ማለት ነው። ዛሬ መቲ እዚህ ቤት መታለች። እሱም አለ ለካ አዎ መታለች ሲላ እዚህ ቤት ግን ማንም ሰው መታለች ቢልሽም አልመጣችም፣ ማንም ሰው አልመጣም ይሻላል ቦስ ስትለውም፣ አዎ ይሻላል ማንም ሰው አልመጣም። ባለፈው የተነጋገርነውን እንዳትረሺ ይላታል ማለት ነው። እሷም እሺ በቃ ቦስ አንተን ከተመቸ ፒስ ትለውና ወደ ቦሌዋ ወይም ወደ ምግባ ልታጫውት ወደ ጓዳዋ ትሄዳለች ማለት ነው። አዩም እንዴት በማንም እንትን መጫዎች አልሆን መጨረሻ ላይ ይላን ማለት ነው። አክስቱም ደውላ አባትህ መቷን ከውጭ ና ቶሎ ብትለውም ነው የምጨርሳቸው ጉዳዮች ስላሉኝ መምጣት አልችልም፣ ነገ ከቻልኩ እመጣለሁ ይላታ ማለት ነው። አክስቱም አባትህ ፈልጎህ ነበር ብትለውም እሱ ግን ከፈለገኝ እኮ ይደውልልኝ ነበረ፣ ስጀመረ ስሱ ነች አስታወሰኝ ይላታ ማለት ነው። ይህን ከተባባሉ በኋላ ስልኩን ትዘጋዋለች፣ ይዘጋዋል ማለት ነው። ርችዬ እንግዲህ በተባባሉት ወይም ከአቤል ጋር በተነጋገሩት መሰረት ከሀገሮች ከከተማዎች ወጣ ባሉበት ስፍራ ላይ ርችዬ ከኋላ እየተዝናኑ እያለ ጀርባዋን መታ መታ ታደርግና ጓደኛዋን ዞር እንድትል ወደ ሷ ታደርጋለች። ርቅዬም በጣም ደስ ብሏት በደስታ እየዘለለች ጓደኛዋን ታቅፋ ታሪያች ማለት ነው ርችዬ እያለ ድጋሜ ደጋግማ መላልሳ መላልሳ እያቀፈቻት እያለ ማለት ነው የዚህ ጊዜ አቤሏ ተፍተፍ ብሎ ቀለበቱን ውስጥ አንድ አፕል ቁርጥ አድርጎ ቆረጠው። አፕል ላይ ቀለበቱን ሰክቶ ተገ ተንበርክኮ ታገቢኛለሽ የሚል ጥያቄ ጠይቃታል ማለት ነው። እሷም በመተባተብ ማለት ነው። ዞር ስትል አቤል ተንበርክኮ ስታየው በጣም ትደነግጣለች ማለት ነው። ወደዛም ወደ መሄድም ወደ መመለስም ትልና ግራ በገባት መካከል ትቆምና ታገቢኛለሽ፣ በፈቃደኝነት የኔ ትሆኛለሽ፣ እኔና አንቺ ብቻ ፈቅደን ይሄን ትዳር እንድንመራው ትፈልጊያለሽ ብሎ ሲጠይቃትም እሷም ብዙ ተመንተባተብ በኋላ እርችየም እደ። የሆነ ነገር መልሽ እንጂ ልጁ እኮ ተንበርክኮ ቀረ፣ ደረቀ እኮ ስትላትም አይ ትላለች፣ አንገቷን ትነቀንቃለች ማለት ነው። ሁሉም በማጋራም እያየት አይ ምን ምንድን ነው አትወጅኝም? ሲላትም አዎ አልወድህም ትለዋለች። አታገቢኝም? ሲላትም አዎ እኔ አላገባህም ትለዋለች ማለት ነው። የአቤልን በጣም ቅስሙ ይሰበራል ማለት ነው። ልቡ በጣም ተሰብሮ አንገቱን እንዳቀረቀረ፣ እርችዬ ግን በጣም ተበሳጭታለች፣ በጣም ተናዳለች። ምክንያቱም ይሄን ቃል እንዴት ትላለች? ፕራንክ ነው ወይስ ቀጥተኛ እውነት ነው? ርብቃ እንደዚህ ልትል የቻለችው ምክንያቱም አቤል ይሄን ቀን እየጠበቀችው ከአቤል የበለጠ እሷ ነበረች፣ ይሄን ቀን እየጠበቀችው የነበረው ማለት ነው። እሱን ለማግኘት ሰራተኛ ሆናለች፣ ተመታለች፣ ተተፍቶባታል። ብዙ ነገር የሆነችው ያልሆነችው ነገር የለም። ቤተሰቦቿን ባለሀብት ቤተሰቦቿን ሰራተኛ እስከ መሆን ድረስ ደርሳለች ማለት ነው። ያልከፈለችውን መስዋዕት ጠይቁ የለም ማለት ነው። ግን ይሄን በማብለቷ በጣም ርችዬ ተገርማና ተደንቃለች ማለት ነው። እንግዲህ የእንትና አላገባህ ፕራንክ ይሆን አቤል ልቡ እንደተሰበረ ቀና ሲል አገባህ ያለው ብላ ፊቱን ፈገግታ አረገው ይሆን ወይስ አላገባህም ብላ በዛው ትቀጥል ይሁን? ርብቃ ርብቃስ፣ እስከ ዛሬ የማትወደው ከሆነ ይህን ሁሉ መስዋዕትስ መክፈል ምን አስፈለገ? ውድና የተከበራቸው የፍቅር ጎጆ ቤተሰቦች ለዛሬ ይዤላቸው የመጣሁት ርብቃ ድራማን ክፍል 18 ይሄን ይመስል ነበር። ቀጣይ እስከምንገናኝ